ሲገድሉህም ዝምበል ሃይማኖተኛነ ሲዘርፉ ተዘረፍ፣ መንፈሳዊ ሰውነት። ፍርድ ቢጓደልም ደሃዋን ብታለቅስ፣ ራሷ ትወጣው አታምጣው ከመቅደስ። አንተ ምን ቸገረ ሥራ እንደው መቀደስ፣ የተገደለች ቀን ለፍታቷ መድረስ። እያሉ ይሉኛል፣ ሕይወቷን ነጥቀው ሞቷን ይሰጡኛል። እስከ መቼ ነው የገዳም አባቶች እየተገደሉ እስከ መቼ ነው ግን ግን ለማን ነው የምንጮኸው ወገን ለማን ነው በቃ ማለት ለማን ነው የምንጮኸው ማን ነው የሚሰማው አባቶች ምን ባደረጉ ነው ምን አድርጉ ነው እኔ አላቅም እኔ ምንም እየገባኝ አይደለም እግዚአብሔር ነው ምላችሁ እናንተ በየአመቱ አባቶች የገዳም አባቶች መለኩሶች እናቶች እየተደፈሩ ስንት ነገር እየሆነ አባቶች ምን ባደረጉ ለሀገር በጸለዩ አባቶች ለሀገር ለሀገር ለሀገር ለህዝብ፣ ወገን፣ ሀገር ሰላም ውላ ትግባ፣ ዓለም ሰላም ይሁን፣ መከራቸውን እያዩ በጾም በጸሎት ለህዝብ በጸለዩ ለሀገር ሰላም እንድትሆን በጸለዩ አባቶች ምን ባደረጉ ነው በየአመቱ እንደዚህ የሚገደሉት? በየአመቱ በየገዳሙ የሚገደሉት ምን ባደረጉ ነው? ቆሎ በልተው ለሀገር በጸለዩ ቆሎ በልተው ሃይማኖታቸውን ሃይማኖታቸውን እነሱ ላከበሩ ነውስ? ለማጥፋት ነው? እኛን ሆን ብሎ ነው የተነሳ ወይስ እኔ ምንም እየገባኝ አይደለም። እንዴት አባቶች ላይ በየቦታው በየቦታው በየሰዓቱ አሁን ላይ የሚገርማችሁ ነገር ማለት ነው። ህዝቡም እኔ እንጃ አላውቅም። ሰሚ ያጣ ጩኸት እንደሚባለው ሰሚ ያጣ ጩኸት፣ ማንም የሚሰማ ስለሌለ ማንም መፍትሄ የሚሰ የሚሰጥ ስለሌለ ይመስለኛል። ኧረ እባካችሁ ኧረ ተው አባቶቻችንን አትግደሉብን! እውነት አባቶቻችንን አትግደሉብን! እንደኛ በአባቶቻችን ጸሎት ነው ያለ ነው። እንደኛ ክፋት፣ እንደኛ ዘረኝነት፣ እንደኛ መከፋፈል እስካሁን እንጠፋ ነበረ፣ ኢትዮጵያ ትጠፋ ነበረ። በእውነት እንደኛ በቃኛ እንደምናደርገው ሁሉ አባቱ የአባቶች ጸሎት ባያግዘን ኑሮ እስካሁን ሀገራችንም ትጠፋ ነበር። እግዚአብሔርም ያልጨከነብን ለአባቶች ሲል ነው። በገዳም ቆሎ በልተው ለእኛ እባክ አምላኬ ሕዝብህን ሰላም አውላ አግባ፣ እባክህን ጦርነት አብረድልን እያሉ እያለቀሱ ሀያ አራት ሰዓት ያለ ምግብ ያለ ውሃ ያለ መጠጥ ኮ ተንበርክከው ጌታቸውን ሲለምኑ የሚውሉ አባቶች ናቸው። መነኩሴዎች ምን ባደረጉ ነው የሚገደሉት? በየአመቱ በየአመቱ በተቀመጡበት ገዳም የሚገደሉት የምንሰማው? ለምንድን ነው እንደዚህ አይነት ነገር እየተደጋገመ ሁሌ ሁሌ እንደዚህ አይነት ነገር የሚፈጠረው? አባቶች ምን አደረጉ? በአባቶች ላይ በአባቶች ጸሎት እኮ ነው ሀገራችን የቆመችው። እግዚአብሔር እንደኛ መከፋፈል እንደኛ ክፋት ቢሆን እስካሁን ድረስ ሀገራችንም ትጠፋ ነበር። እግዚአብሔርም አንድ ነገር ይፈርድብናል፣ በእኛም ላይ የሆነ ነገር ያመጣል። ግን ኢትዮጵያ የአስራት ሀገር ስለሆነች ነው ኢትዮጵያ እግዚአብሔር የሆነ ነገር የማይፈርድባት የአስራት ሀገር ስለሆነች ነው እንላለን። ግን በአባቶች ጸሎት ላይ ነው ምክንያቱም ለሀጣን የመጣ ለጻድቃን ለሀጣን የመጣ ለጻድቃን ይተርፋል የሚባለው ለእኛ ለኃጢአተኞቹ ሲመጣ አባቶቻችን እዛ ሆነው አምላኪ አምላክ አምላክ እያሉ ሀያ አራት ሰዓት የሚለምኑት አሉ። ለእነሱም ስለሚተርፍ ነው እግዚአብሔር አውቆ ዝም ያለው። ይህ ሁሉ ነገር እየተደረገ ኢትዮጵያ ምድር ላይ ይህ ሁሉ ነገር እየተደረገ እግዚአብሔር ዝም ያለን የሆነ ነገር የማያወርድብን ለምን ይመስላችኋል? ያለ እህል ውሃ ያለ ምንም ምግብ 24 ሰዓት ተንበርክከው ጌታ የጌታ የጌታ እያሉ ፈጣሪያቸውን የሚለምኑ አባቶች ሰላሉን የገዳም እናቶች፣ የገዳም አባቶች፣ መለክሴዎች ሰላሉ ነው። በእነሱ ጸሎት ነው እስካሁን ድረስ እኛም የቆየ ነው። አሁንም ወደፊትም በእነሱ ጸሎት ነው የምንኖር። ይሄ ወገን እኔ ለማን ለማን እንደምንጮህ ለማን እንደ በቃ ለማን አቤት ብለን እንደምንጮህ አላቅም። እና መፍትሄ ካለለ በየአመቱ ዛሬም አባቶች ተገደሉ፣ ከነገዳም አባቶች ተገደሉ። ምንድነው ችግሩ ማለት ምን ማድረግ አለብን እኛ? እሺ አባቶች ላይ ይሄን ነገር ወንጀል የሚፈጸምባቸው ምን አድርገው ነው ምን በምን የተነሳ ነው ገዳም ድረስ እየሄዱ? የገዳም መነኮሴ ተደፈረ፣ የገዳም መነኮሴ አባት ተገደለ፣ አባቶች ተገደሉ። እንደዚህ በቃ ሁልጊዜ? እሺ ማንኛውም ሰው በገዛ ኃጢአት ወይ በገዛ አፍ ወይ በገዛ የሆነ በበደለው ነገር የሆነ የሚደርስበት ነገር ሊኖር ይችላል። ይቅርታ በቃ ስሜታዊ ሆኝ። እግዚአብሔርን በቃ ሰላም እራሱ አላልኳችሁ፣ ሰላማችሁ ይብዛ ቤተሰቦችን። በእውነት በጣም ነው የሚያስጠላው ማለት ነው። በእውነቴን ነው የምላችሁ፣ በሰው ሀገር ተገዳለን፣ በሀገራችን እንደዚህ በአባቶች ላይ እንኳን የሚጨክን አንጀት ነው ያለን እኮ እኛ። እኮ እግዚአብሔር ነው የምላችሁ፣ በቃ ፈጣሪ እንዴት ይምረናል። ፈጣሪ አሁን እግዚአብሔር የአባቶች ትንቢት መፈጠሚያው ሰዓት ደርሰናል። እኛ አባቶች ትንቢት የተናገረው ፍጻሜው ሰዓት ላይ ደርሰናል ማለት ነው። ለምን ብትሉ ብዙ ነገሮች የተነገሩት የመሬት መንቀጥቀጥ ይመጣል። በኢትዮጵያ ምድር ላይ የመሬት መንቀጥቀጥ መጣ፣ ብዙ ወገኖቻችንን በላቸው። ውጡ አስቀራቸው። የመሬት መንቀጥቀጥ መጥቶ ማለት ነው እዛው መሬት ላይ ሰምጠው ቀሩ። እሺ ጦርነት ይመጣል። ጦርነት ይኸው እስካሁን ድረስ በጦርነት እየታመሰች ነው ሀገራችን። አረ ምን ምን ያልተባለ ነገር አለ? ምን ምን የማይሰማ ምን የማይታይ ነገር አለ? ብዙ ነገር የተባለ ሁሉ ትንቢቱ ደርሷል። እኔ ደርሷ ይቸዋለሁ ብዙ ነገር ምክንያቱም አላዳመጣችሁ ያላዳመጣችሁት ህት ወንድሞቻችን ካላችሁ እንጂ በእኛ ሀገር ገና ጦርነት ሀብሎ ሳይጀመር ጦርነቱ በትግራይ ክልል በኩል እንደሚጀመር እኔ እግዚአብሔርን በቃ ይዛኒ ሳዳምጠው እፈራ ነበረ። ለራሴ ለራሴ ንሳ ሳልገባ እንዳልሞት እያልኩኝ እንጂ እውነት የሚያጦርነት ማለት አሁን በቅርቡ እንደዚህ የሚፈጸሙ ሁሉም ነገር በቅርቡ የሚሆን ሁላ አልመሰለኝም ነበር። ምክንያቱም የሰው ልጅ ናችሁና እናንተ አረቃችሁን የምታስቡት መቼም ገና ምናልባት ለልጅ ልጆቻችን እንጂ እኛ የምንደርስበትም ሁላ አይመስለንም ሲነገር ግን እባካችሁን ንስሐ ግቡ እባካችሁ እንደዚህ ብላችሁ ተዘጋጅታችሁ ጠብቁ። እንደዚህ እንደዚህ አይነት ችግር ይመጣል፣ ይሄን ይሄን ይሄን ይሄን እየተባለ ሲነገር እንዳልባል የነገር አይተን ዝም እንለዋለን፣ ዝም ብለን እናልፋለን ማለት ነው። ያ ሁሉ የተባለው ሁሉ እግዚአብሔር ነው የምላችሁ። እሳተ ግሞራ ስቲል እንኳን እሳተ ግሞራ እንትን ይላል የተባለው፣ በአፋር ክልል ተነስቶ እሳተ ግሞራ አይተናል። እንዴት እየቀለጠ እንደሚወርድ የነበረ በጣም የሚያስፈራ ጊዜ ላይ በአለም ጦርነት ይነሳል። አለም በጦርነት እየታመሰች ነው አሁን አለም በጦርነት እየታመሰች ነው። ይህ ትንቢት በስ እናንተ እድሜ ይስጣችሁ እንጂ የተባለው ሁሉ እንደሚደርስ በእድሜ ይስጣችሁ ብዙ ደርሷል። ትንሾቹ የተወሰኑት ናቸው የቀረቡት የተነገሩት ትንቢቶች ማለት ነው። አረብ ሀገሮች ወደ ኢትዮጵያ እንደሚሰደዱ ሁላ ተነግሯል። ምክንያቱም ጦርነት ሲበዛ እዚህ ሰው ሰራሽ ብቻ ነው። የሆነ ነገር ቢፈጠር የሆነ ነገር ቢሆን እዚሁ ተዳፍነን ነው የምንቀርበው። ወዴት እንኳን ርጠን እንኳን የማንሸሽበት ቦታ ላይ ነው ያለን ፎቅ ላይ ተንጠልጥለን ኢትዮጵያ ላይ ቢያንስ ምድር ቤት ላይ ስለሆነ ወጣ ሩጠህ በቃ ምድር ምናልባት ተከፍቶ እንደዚህ ካልዋጠ በስተቀር ሩጠህ ወደ አንዱ ተሸጓጎጥ ይሆናል። ወርደን እስከምንሯጥ እንኳን ድረስ የማይታገሰን ቦታ ላይ ነው ያለነው። እግዚአብሔር እሱ ይጠብቀን በቸርነቱ እውነት ለንስሐ ሞት ያብቃን። በጣም ከባድ ነው። ብዙ ነገር እየተፈጸመ ነው። አለም እየታመሰች ነው፣ ሀገራችን እየታመሰች ነው። ግን ለምን ግን ለምን እኔ ጥያቄ አባቶቻችን ለምን ይገደላሉ? ምን ባጠፉ ነው? ፖለቲከኞች አይደሉም ግደለው ፍለጠው አይሉ፣ እከሌ እከሌ ዘር አይሉ። አባቶች እኮ ሁሉም ሁሉም የሰው ዘር በሙሉ ሰው የሆነ የሰው ዘር እንደሆነ ብቻ ነው የሚያምኑት አባቶች ሰው በመሆኑ ብቻ። እከሌ እከሌ ዘር ነው እከሌ እከሌ ዘር ነው የሚባል ነገር በሃይማኖት አባቶች ዘንድ የለም። ምክንያቱም እግዚአብሔር ሲፈጥረን ሰው ብቻ አድርጎ ስለፈጠረን ሰው በመሆናችን ብቻ ናቸው ብቻ ነው አባቶች የሚያምኑት ለኛ የሚጸልዩት እንደዛ ነው ለሁላችንም እኛንን በተለያየ ነገር ተከፋፍለን በተለያየ ነገር ውስጥ ተዘፍቀን ትግሬ አማራ ኦሮሞ እያልንን እንትን የምንለው እንጂ እነሱ ለሁሉም አይደለም ለኢትዮጵያ ሕዝብ አይደለም ቀርቶ እንኳን ለኢትዮጵያ ሕዝብ ለዓለም ነው የሚጸሉት። ምክንያቱም እኛም ራሳችን የሆነ አንድ ክርስቲያን ወይም አንድ ሰው ሲጸልይ፣ ማንኛውም ክርስቲያን ያልሆነ ማንኛውም ሃይማኖት ያለው ሲጸልይ፣ የራሴን ሀገር ብቻ ሰላም አድርግልኝ አትሉም መቼም። እግዚአብሔር ሆይ ዓለምን ሰላም አድርገው፣ ይቅርታ ዓለምን ሰላም አድርግ፣ ሀገራችንን ሰላም አድርግልን፣ ዓለምንም ሰላም አድርገው። ምክንያቱም ዓለም ሰላም ካልሆነ ሀገራችንን እንኳን የሆነ ነገር ብናጣ አንድ የተሰድን የምንኖረው ዓለም ሰላም ስለሆነ ነው። ዓለም ሰላም ካልሆነ የትም ቦታ እንኳ መንቀሳቀስ አትችሉ። ሀገራችሁ ላይ የሆነ ችግር ቢፈጠር ሌላ ሀገር መሄድ አትችሉ፣ ምክንያቱም ያም ሀገር ሰላም ስላልሆነ ሀገራችን ሰላም ትሁን፣ አለም ሰላም ይሁን። አምላክ የሰላም ስጠን፣ በአለም ሰላም አስፍን፣ በሀገራችን ሰላም አስፍን፣ እባክህ ታረቀን እያሉ ሀያ አራት ሰዓት የሚጸልዩት አባቶቻችን በእነሱ ላይ ግን እንደዚህ አይነት ነገር ግፍ፣ በየአመቱ እንደዚህ አይነት የሰቆቃ ግድያ እየተፈጸመባቸው እስከ መቼ ነው የምንቀጥለው? ወገን እስከ መቼ ነው? ማን ነውስ በቃ እኔ እንጃ ይሄን አካል እንደዚህ ለአባቶች ከለላ ማለት አባቶችን እያደፈጠ ይህንን ነገር በሚያደርገው ለአባቶች ከለላ አድርጎ ይሄን ነገር እንዲቆም የሚያደርገው ማነውስ ነው እንዴ? ኧረ ተው ወገንተ ወዴት እየሄድን ነው? ሰው በሀገሩ መኖር አልቻለም። በሀገሩ መሰቃየት፣ በሰው ሀገር መተራ አንስማማ፣ በሰው ሀገር መተር። ይኸው ብዙ አላማ፣ ብዙ ህልም ያላቸው እየቀጠፉ ያስቀራሉ። በሰው ሀገር እንኳን መጥቶ በሰው ሀገር ለእንጀራ ብላችሁ ተሰዳችሁ እንኳን እኮ እየተገዳደላችሁ ነው ያላችሁት። ለእንጀራ ብላችሁ መታችሁ ተሰዳችሁ እንኳን ከሰው ሀገር ሰርቼ ያልፍልኛል፣ ተለውጬ ወደ ሀገሬ ነገ ጠዋት እገባለሁ ብላችሁ መታችሁ። እዚህ ጋር ግን በማንም ይሁን በምንም በሴት ይሁን በወንድም እየተወጋጋችሁ እየተገዳደላችሁ ነው። ይኸው ቴዲ ወንድማችንን በአሁን በዚህ ሰሞን አሳጥታችሁናል። ምክንያቱም ምክንያቱ በምንም ይሁን በሴትም ይሁን በወንድም ይሁን በምንም ይሁን የተጣላችሁበት ምክንያቱም፣ በሴት ስለመጣላት ሴትም ቢሆን ሴት ሞልቷል። ያቺ ሴት ለዛ ሰው ከሆነች ሌላ አማራጩን ሴት መያዝ ነው። ወንድም ቢሆን ወንድ ሞልቷል። እስከ መገዳደል ነፍስን እስከ ማጥፋት፣ በሰው ሀገር አላማችሁን ረስታችሁ፣ ስንት መከራና ስቃይ አሳልፋችሁ እንዳልመጣችሁ በዛ ባህር ዛሬ ሞት ነ ነገ ሞት ነ እያላችሁ አንባሃር ስንት መከራችሁን አይታችሁ ስንት ቀን ተኮርትማችሁ እግራችሁ መዘርጋት እያቃተው እዛ ውስጥ ታፍናችሁ መታችሁ። ከዛ አልፋችሁ እግዚአብሔር አሳልፋችሁ መታችሁ። ያንን በረሃ በውሃ ጥን በእራብ እየተንገላታችሁ ያለ ጫማ እግራችሁን በሾክ በድንጋይ እየተደናቀፋችሁ ያው ሁሉ ስቃይ መከራና ስቃይ አሳልፋችሁ መታችሁ። ልክ ሳዑዲ ምድር ካገባችሁ በኋላ አይሲ ስር ስትተኙ አይሲ ስር በቃ ስትቀሰቅሱ ስትበሉ ስትጠጡ፣ ያነ ሁሉ ያሳለፋችሁትን ግፍና መከራ ረስታችሁ እናንተ አይምሯችሁ ምን ላይ ነው? የመጣችሁበትን ዓላማ ያን በረሃ ሰሃራ በረሃ ያንን ባህር ያንን ሁሉ ነገር አቋርጣችሁ የመጣችሁበትን ዓላማችሁን ሁሉ ረስታችሁ ምን ላይ ነው የምትሆኑት? እናንተ ሌላ ቦታ ላይ ሌላ ቦታ ላይ ሴትና ወንድ ላይ ወይም እንትና ላይ እንትናን አፈቀረ እንትናን እሱን መግደላል። አገርህ ላይ ነው ያለው አገርህ ላይ ብትሆንስ አንድ ሰው የማይፈልገው ከሆነ እኮ ነው ከሌላ ሰው ጋር የሚሄደው እንጂ፣ እኔ የምፈልገው ከሆነ በያስኩ ጓደኛ ላይ ደርቤ ከሌላ ወንድ ጋር አልሄድም። ለምን እሄዳለሁ? ስለዚህ ያ ሰው ሄደ ማለት እኔን አይፈልገኝም ማለት ነው። አልፈለገኝም፣ አማራጭ ሌላ የሚፈልገኝን ሰው እግዚአብሔር ስጠይ ብዬ ወደ ሌላ አማራጭ ይሄዳለሁ እንጂ ያን ሰው እንዴት ልገለው እነሳሳለሁ በሰው ሀገር ተደጋግፈን ተወፋፍቀን ራሳችን ተደጋግፈን ወንድም የምን ቸግርሃል፣ ካለኝ እኔ ካለኝ አለ፣ ይህን ስራ ይህን እንስራ ተባብለን ተደጋፍን መኖር ሲገባን፣ በሰው ሀገር ግን በማይረባ በተለካሻ ነገር ሕይወታችንን እናሳልፋለን። ሕይወት እንዲያልፍ አድርገው ደግሞ የሚቀጠቅጡት እነሱም ራሳቸው በራሳቸው ሕይወት ስለሚፈርዱ ነው። ምክንያቱም የትም ተደብቀው የትም ስለማይቀሩ ማለት ነው። ነፍስ ያጠፋ የራሱ ነፍስ እንዲጣም እንደሚጠፋ ያውቃል። ሰዑዲ አረቢያ ላይ ነፍስ ያጠፋ የሞት ፍርድ እንደሚፈረድበት የሞት ፍርድ ተፈርዶባቸው ደግሞ ያ ሞት ፍርድ እንደተፈጸመ በዚህ አሁን ባለፈው ሰዓት አይተዋል፣ ሰምተዋል። እዛው ስለሚኖሩ እንኳን እኛ እንኳን እነሱ እኛም በሌላ ቦታ የምንኖረው ሰምተናል ምን እንደተፈጠረ? ይህን ነገር እየሰሙ እንዴት በሰው ላይ ግድያ ሊፈጥሩ እንዴት በሰው ላይ ግድያ ሰውን ለመግደል ሲነሳሱ እኔ ምን አይነት አይምሮ፣ ምን አይነት ልቦና ቢኖራቸው ነው እንደው ሰውየውንስ ያዩት ያን የሚገሉትን ከፊት ለፊታቸው ልክ ወይ እንደ ዶሮ እንደ በግ አቅርበው ከፊት ለፊታቸው ሲያርዱት ሲያዩት ያሳዝናቸውም። የሰው ነፍስ አይደለም ሰውን ሰው እንዴት ያጠፈዋል? የሰው ነፍስ አይደለም ቀርቶ እኮ እንስሳ ልታርደው ያሳዝናል። እንስሳ ብሉት ተብሎ የተፈቀደልን እኛ አርደን እንድንበላው የተፈቀደልን እንስሳ ማለት ነው በጣም ያሳዝነናል። እኛ በፊት ሲታረድ ማየት አንፈልግም ነበር፣ እናለቅስ ነበር። ልጅነት ምክንያቱም፣ የገጠር ልጆች ነን። በግ ተመጥቶ የተለየ በግ ነው እየተባለ ታሪክና የሆነ በዓል ሲሆን አንጥተው ሊያርዱ አካሆኑ ሪቁቁ ነበር የምንለው፣ እንዳይታረዱብን። ሲታረዱ ራሱ ነፍሳቸው ሲወጣ ማየት ማንፈልግ ምንጮ ሁሉ አለን፣ አንጀታችን የማይችል ግን፣ ከምን አይነት በቃ እኔ እንጃ ከምን አይነት እንትን እንደወጣችሁ ይህንን ድርጊትና ይህንን ነገር ስታደርጉ እናንተ ምን አይነት በቃ ስነልቦና ቢኖራችሁ ነው ነው? ምን አይነት ስነልቦና ቢኖራችሁ ነው? በሀገራችን፣ በሰው ሀገር እስከ መቼ ተባልተን እንደምንቀጥል እኔ በቃ ግራ ይገባኛል። እስከ መቼ አባቶቻችንን አትግደሉብን ባካችሁ። አባቶቻችንን አትግደሉብን። እኛ በየአመቱ አባቶቻችን ተገደሉ እያልን እነሱንም መጠበቅ አልቻልንም። አሁንም ሁሉም ድምጥ ማጡን ድምጡን አጥፍቶ ተቀምጧል። ምክንያቱም እያየሁት ነው። በተለያየ ቦታ አንዳንድ በቃ እኔ እንጃ የራሳቸውን እንትን የተሰማቸው ካልሆኑ እየጮሁ ያሉት ማንም የራሱን እርምጃ ነው እያራመደ ያለው። እዚህ ጋር ይህ አባት መገደላቸው እነዚህ አባት መገደላቸው ለእነሱ የእነሱ አባት ስላልሆኑ ምንም፣ የሁላችንም አባት ናቸው። የገዳም አባቶች እስከሆኑ ድረስ የሁላችንም አባቶች ናቸው። የከሌ የሚባል አባት የለም እዚህ ጋር የገዳማ አባቶች ናቸው ሁላችንም። ይህ ግድያ ለምን ተፈጠረ፣ ለምን ሲፈጠራል፣ ለምንስ ወደፊት ሲቀጥላል የሚለውን በዚህ ላይ ማለት የሆነ እንትን በቃ መፍትሄ ላይ መወሰድ አለበት እንዴ! ዛሬም አለቅሰን ነገም ደግሞ ድጋሚ እናለቅሳለን። በቃ ከነገ ወዲያም እንዲሁ ድጋሚ ይፈጠራል ማለት ነው። በየስድስት ወሩ፣ በየዓመቱ፣ በየሁለት ወሩ ይፈጠራል እንደዚህ አይነት ነገር። አረ እባካችሁ ወገን፣ እኔ አላቅም ለማንም እንደሚጮ ማነሰሚ እንዳለን ሁላ እኔ የማውቀው ነገር የለኝም። እግዚአብሔር ለአባቶቻችን ነፍሳቸውን በአጸደ ገነት ያኑርላቸው። ነፍሳቸውን በገነት ይቀበላቸው። በእውነት እኔ እንጂ አላውቅም፣ ምን ማለት እንዳለብኝ ሁላ። እና አመሰግናለሁ። ላይክ ሸራ አድርጉት። እኔ አላውቅም። ሁላችሁም እስኪ ድምፅ ሆኑ። ለአባቶቻችን ነፍሳቸውን በአጸደ ገነት ያኑር።